የመጀመሪያው ጥያቄ ዛሬ አልጋውን አንጥፊ፣ የሻወር ውሃ ማቆሚያ አብሪ፣ አጥፊ፣ የኔ ያንቺ፣ ያንተ፣ ላንቺ፣ ለኔ፣ ክፍልሽ፣ ክፍሌ እቃ ማስገባት ማስወጣት፣ ከቤት ወደ ውጭ፣ ወደ ውስጥ እንዲሁም ከፍሪጅ ውስጥ እቃ ማስገባትና ማስወጣት፣ ገላይ እንድታጠብ ነው፣ ግዥልኝ፣ ንገሪኝ ንግሬሻለው ይላል። አልጋውን አንጥፊ ለማለት ረትቢ ሰሪር እንላለን። ረትቢ አሰሪር። ረትቢ ማለት አስተካኪ ማለት ነው፣ ቀጥታ ትርጉሙ። በዚህ አረፍተ ነገር ውስጥ አንጥፊ ነው ብለን የምንተርጉሞ፣ ምክንያቱም ከአረፍተ ነገሩ ጋር እንዲስማማ አሰሪር። ወይም ሰሪር አልጋ ማለት ነው።

መብራቱን አብሪ ወይም አብራ ማለታችን ነው። ለሲ አልካህረባ ጠፊ ልካህረባ ማለት መብራቱን አጥፋው ወይም አጥፊው ማለት ነው። አልካህረባ ወይም ከህረባ መብራት ማለት ነው። ይህ ነገር ፊሽ ወይም ፊሻ ይባላል። ይህ ደግሞ ተውሲላ ይባላል። የሁለቱንም ስሞች በአማርኛ ምን እንደሚባል አላወቅኩትም የምታውቁ ካላችሁ ንገሩኝ ሐጊ ሐጊ የኔ ሐጊክ ሐጊክ ያንቺ ሐገክ ሐገክ ያንተ ሊኪ ሊኪ ላንቺ ሊ ሊ ለኔ ለክ ለክ ላንተ ጓርፈትክ

እኔ ታዝዤ ወንበሩን አስገብቸው ከሆንኩኝ ደኸልቶ እላለሁኝ። ደኸልቶ አስገባሁት ወይም አስገብቸዋለሁ። ወንበሩን አስገብቸዋለሁ ብዬ ማለት ከፈለኩኝ ደግሞ ደኸልት አልኩርሲ እላለሁ። ደኸልት አልኩርሲ ደኽሊ ብለን በክፍቱ ቦታ ቃላቶችን እየተጠቀምን መለማመድ እንችላለን። ለምሳሌ ደኽሊ አልመላብስ አልቤት። ይህ እንግዲህ ልብሶቹ ወደ ቤት አስገቢ ማለት ነው። ደክሊ አልወለድ አልቤት፣ ልጁን ወደ ቤት አስገቢው። ሴት ልጅ ከሆነች ደክሊ አልብንት አልቤት እንላለን። ደክሊ አልብንት አልቤት፣ ልጅቷን ቤት አስገቢያት ማለት ነው። ደክሊ አልጅዘም አልቤት፣ ጫማዎቹን ቤት አስገቢያቸው። ሃርጂ ከርጂ አውጭ ከርጂ በራ ከርጂ በራ ውጪ አውጭው ማለት ነው። በራ ውጭ ነው። ከርጂ አልመላብስ በራ ከርጂ አልመላብስ በራ ልብሶቹን ወደ ውጭ አውጫቸው ማለት ነው። አልመላብስ ወይም መላብስ ልብሶች ማለት ነው። ይህንን አረፍተ ነገር ለመለማመድ ከርጂ አልመዋይ። እቃውን ወይም እቃዎቹን በራ ማለት እንችላለን። ኸርጂ አልኩርሲ፣ ወንበሩን ወደ ውጪ አውጪ። ኸርጂ አልከራሲ በራ፣ ወንበሮቹን ወደ ውጪ አውጫቸው ማለት ነው። ደኽሊ አልአክል ፊ ተላጃ፣ ደኽሊ አልአክል ፊ አተላጃ፣ ምግቡን ፍሪጅ ውስጥ አስገቢ ወይም አስቀምጪ ማለት ነው። ደኽሊ አስገቢ ነው።

አተላጃ ወይም ተላጃ ቀደም ብዬ እንደጠቀስኩት ፍሪጅ ነው። ራይሃ አትሐመም ራይሃ አትሐመም፣ ገላይን ልታጠብ ነው ወይም ገላይን ልታጠብ መሄዴ ነው ማለት ነው። ራይሃ ማለት መሄዴ ነው ማለት ነው። አትሐመም ገላይን ልታጠብ። ትንሽ ለየት ባለ ሁኔታ ራይሃ አኹድ ዶሽ ብለንም ማለት እንችላለን። ራይሃ አኹድ ዱሽ ሻወር ለውስጥ መሄድ ነው ማለት ነው። አሁት ውስጥ ያለው ዱሽ ሻወር ነው። እሽተሩሊ እሽተሩሊ ግዙልኝ። ለምሳሌ እሽተሩሊ ሻምቡ ወሳቡን፣ እሽተሩሊ ሻምቡ ወሳቡን፣ ሻምፖና ሳሙና ግዙልኝ ማለት ነው። ወ ማለት እና ማለት ነው። ሳቡን ሳሙና ነው። ጉሊሊ ጉሊሊ ንገሪን። ጉልተሊክ ጉልተሊክ፣ ነገርኩሽ፣ ነግሬሻለሁ። ቀጣዩ ጥያቄ እኔ በጭራሽ አልፈልግም፣ ከዚህ በኋላ እንዳትጠይቀኝ ማለት ምንድን ነው ይላል። አና ማ እብጋ ሃደ ሸይ አበደን፣ አና ማ እብጋ ሃደ ሸይ አበደን፣ ይህንን ነገር በጭራሽ አልፈልግም ማለት ነው። አና እኔ መብ አልፈልግም ሀደሸይ ይህንን ነገር አበደን በጭራሽ አና ማእብ ማለት እኔ አልፈልግም ማለት ነው ባጭሩ። ላትስልኒ መራታንያ፣ ላትስልኒ መራታንያ፣ ሁለተኛ እንዳትጠይቀኝ፣ ሁለተኛ አትጠይቀኝ ማለት ነው። ላትስልኒ አትጠይቀኝ፣ እንዳትጠይቀኝ። መራታንያ ሁለተኛ ወይም ዳግመኛ ይህ ጥያቄ ደግሞ የቃማ ይስጡኝ እና ውጪ እንድሰራ ፍቀዱልኝ ማለት እንዴት ነው ይላል። አጡኒ ቃማ አሻን አሽተግል ፊ መካን ታኒ፣ አጡኒ ቃማ አሻን አሽተግል ፊ መካን ታኒ። ሌላ ቦታ እንድሰራ የቃማ ስጡኝ ማለት ነው። ከጥያቄው ትንሽ ለየት ይላል ግን ብዙም አይደለም። አጡኒ ማለት ስጡኝ ማለት ነው። የቃማ የስራ ፈቃድ ነው።

ውሳኔ እባካችሁ ኢቃማ ልትሰጡኝ ትችላላችሁ ሌላ ቦታ እንድሰራ ማለት ነው። ለው ሰማሕቱ እባካችሁ ሙምኪን ታዕቶኒ ልትሰጡኝ ትችላላችሁ። ስማችንን ሲጠሩን አቤት ለማለት ምንድን ነው የሚባለው ይላል፣ ይሄ ጥያቄ። ስንጠራ ነዓም ማለት እንችላለን፣ ነዓም ወይንም አይዋ። አይዋ ተዓሊ ማለት ነይ ማለት ነው። ተዓል ማለት ና ማለት ነው። አሁን እኔ ተዓሊ በባል ሓር ወይም እንሻላ እላለሁኝ መጣሁ፣ እየመጣሁ ነው እሺ እንደማለት ነው። ፓስፖርት ምንድነው በአረብኛ እና ሎኬሽን ማለት ስሪልን ለሚለው ጥያቄ ደግሞ ጀዋዝ ይባላል። ፓስፖርት ጀዋዝ ወይም ጀዋዝ ሰፈር፣ ሁለቱንም አባባሎች ፓስፖርት ለማለት እንጠቀማቸዋለን። አንድ አይነት ትርጉም ነው ያላቸው መ ወይም አልመው ሎኬሽን ነው። ለምሳሌ አንድ ሰው ደውሎ ፌን ን ኩም ሲል የት ነው ሎኬሽን ሎሽ ማለት ነው። ፌን የት፣ ም ሎሽ ያላሁበት ቦታ ሰዎች እኛ እኛም ሊመጡ ፈልገው እርስ አልመ ካሉ ሎኬሽኑን ላኪልኝ ማለታቸው ነው። ወንድ ከሆነ እርስሊ እንላለን እርስሊ ላክልኝ ማለት ነው። ይህ ጥያቄ ደግሞ ስራዬን በትክክል ነው የምሰራው፣ ለምንድን ነው የማታምኝኝ? አንቺ ብታይም ባታይም እሰራለሁ ስራዬን አውቃለሁ ይላል። ስራዬን በትክክል ነው የምሰራው ለማለት አና አሰዊ ሽቅሊ ተማም እንላለን። አና አሰዊ ሽቅሊ ተማም አና እኔ አሰዊ አደርጋለሁ እሰራለሁ ማለት ነው። ሹግሊ ስራዬ፣ ተማም በደንብ በጥሩ ሁኔታ። ለምንድነው የማታምኘኝ? ሌሽ ማ ትሰድጊኒ፣ ሌሽ ማ ትሰድጊኒ። ሌሽ ለምን፣ ማ ትሰድጊኒ አታምኘኝም። አና ዓርፋ ሹግሊ፣ አና ዓርፋ ሹግሊ፣ እኔ ስራዬን አውቃለሁ ማለት ነው። አና እኔ፣ ዓርፋ አውቃለሁ? ወንድ ከሆነ ዓርፍ ይላል። ሾቅሊ ስራዬ። ወደ ሱቅ እንድትወስጅኝ ይፈልጋለሁ ይላል ይሄ ጥያቄ። ሁዚኒ ሱግ ወይም ወዲኒ እሱግ ማለት ወደ ገበያ ውሰጅኝ ማለት ነው። ገበያ በአረብኛ ሱግ ነው የሚባለው። ሁዚኒ ወይም ወዲኒ ውሰጅኝ ማለት ነው። እሱግ ወይም ሱግ ገበያ ነው።

ሱግ ወይም ትወዲኒ ማለት እንችላለን። ሁለቱም ታሁዲኒ ትወዲኒ የሚሉት ሁለት ቃላቶች ትርጉማቸው አንድ ነው፣ ውሰጅኝ ማለት ነው። የዚህ አረፍተ ነገር ትርጉም ደግሞ እቃዎች ወይም ነገሮች ለመግዛት እፈልጋለሁ እና ገበያ ልትወስጅኝ ትችያለሽ ወይ ማለታችን ነው። አብጋ እፈልጋለሁ፣ አሽተሪ ለመግዛት። አብጋ አሽተሪ ለመግዛት እፈልጋለሁ። ሓጃት ማለት እቃዎች ወይም ነገሮች ማለት ነው። ሙምኪን ይቻላል ወይም ትችያለሽ። ታክዲኒ ወይም ትወዲኒ ልትወስጂኝ። እሱግ ወይም ሱግ ገበያ። በዚህ ደሞዝ ይህን ያህል ከሰራሁ ይበቃኛል፣ ከጨመራችሁ ልስራ፣ ካልሆነ ግን ልሂድ። እኔ በቀጥታ ደሞዝ ጨምሩልኝ ብዬ ነው የተረኮምኩት። ይህንም አብጋ ዚያደት ራትብ ብያለሁኝ። አብጋ ዚያደት ራትብ የደሞዝ ጭማሪ እፈልጋለሁ። በቀጥታ አብጋ እፈልጋለሁ፣ ዚያደ ጭማሪ፣ ራትብ ደሞዝ። ዚያደት ራትብ ደሞዝ ጭማሪ። ከተስማሙና ከጨመሩልን ሹክረን እንላለን፣ አመሰግናለሁ ማለት ነው። ሹክረን ጀዚለን በጣም አመሰግናለሁ ማለት ነው። ነገር ግን ካልሆነና ካልተጨመረልን እና መሄድ ከፈለግን ሹክረን ከላስ አና በምሺ እንላለን። ምን ማለት ነው? አመሰግናለሁ በቃ እኔ መሄዴ ነው። ከላስ በቃ አና እኔ በምሺ እሄዳለሁ። ከላስ አና ማሽያ ማለትም እንችላለን። ከላስ አና ማሽያ ይህም አባባል በቃ እኔ መሄዴ ነው ማለት ነው። ላስቀረለት አስቀርቻለሁ ይላል ይሄ ጥያቄ። እኔ እንደመሰለኝ ምግብ መሰለኝ፣ ምግብ ቀንሰን ስናስቀምጥ የምንለው አባባል እንደዛ ነው መሰለኝ። ሌላ ነገር ከሆነ በሚቀጥለው አስረዱኝና እንደገና ተረጉመዋለሁ። ኸሌት ለው አስቀረሁለት። ለመጠየቅ ደግሞ ላስቀርለት ብለን ለመጠየቅ አኸሊ ለው። አላየሁም አለኝ ማለት እሱ እንደዚህ አለኝ ማለትስ ይላል ይሄ ጥያቄ ጋሊ ማሻፍ ጋሊ ማሻፍ አላየሁም አለኝ ጋሊ አለኝ ወይም ነገረኝ ማለት ነው ማሻፍ አላየም ተጨማሪ ምሳሌ ጋሊ ራየሕ አልሙስተሽፋ ጋሊ ራየሕ አልሙስተሽፋ ሆስፒታል እሄዳለሁ አለኝ ጋሌ አለኝ ነገረኝ ራየህ ይሄዳል ማለት ነው በዚህ አረፍተ ነገር ውስጥ እሄዳለሁ ብዬ ነው የተረጎምኩት ትክክልም ነው አልሙስተሽፋ ወይም ሙስተሽፋ ሆስፒታል ነው ይህ ጥያቄ ደግሞ ተጠየፍሽኝ አታዝ አት አትዘዘኝ እኔ እሰራለሁ እኔ ሳዝህ ለምን አትሰማኝም ሰውዬ አይደለም ህፃን ልጅ ነው ይላል። አንቲ ሙትቀዘዛ ሚኒ አንቲ ሙትቀዘዛ ተጸይፈሽኛል ት ው ማለት ነው። አንቲ አንቺ ኒ ከሙትቀዝዝ አፀያ አፀያፊ ነገር ላታምርኒ አና በሰዊ ለክ ሌሽ ታምርኒ እና በሰዊ ለክ ሌሽ ታምርኒ። እኔ አደርግልሃለሁ ወይም እሰራልሃለሁ ለምን ታዘኛለህ ማለት ነው። እኔ በሰዊ አደርጋለሁ፣ ለክ ላንተ፣ በሰዊ ለክ አደርግልሃለሁ ወይም እሰራልሃለሁ የምትፈልገው ነገር ማለት ነው። ሌሽ ለምን፣ ታምርኒ ታዘኛለህ። ሌሽ ማትስማ ከላሚ ሌሽ ማትስማ ከላሚ የምልህን ለምን አትሰማም። ሌሽ ለምን፣ ማትስማዕ አትሰማም፣ ከላሚ የምልህን። እስማዕ ከላሚ እንላለን፣ የምልህን ስማ ለማለት ከፈለግን፣ እስማዕ ከላሚ። እስማዕ ማለት ስማ ማለት ነው። ይህ ጥያቄ ደግሞ አንድ ጊዜ ከነገርከኝ ይበቃል፣ ስንት ጊዜ ነው የምትነግረኝ? እኔኮ በደንብ አውቃለሁ አስባለሁ፣ እኔ የሚያሰብኩት እንደዛ ነው ይላል ቁልተ ለሚ መረ ዋህደ ወይ ከፍ ቁልተ ለሚ መረ ዋህደ ወይ ከፍ። አንዴ ይነግረኛል እና ይበቃል። ቁልተ ለይ ነግረኛል መረ ዋህደ አንዴ ወእና ይከፍ ይበቃል። ከመረ ትጉል ለይ ከመረ ትጉል ለይ ስንት ጊዜ ነው የምትነግሪ። ከመረ ስንት ጊዜ ትጉል ለይ ትነግረኛለህ አና አፍሀም አና አፍሀም እኔ አውቃለሁ ወይም ይገባኛል ማለት ነው። አና እኔ፣ አፍሀም ይገባኛል። ከላስ ፈህምት ሽክርን፣ ከላስ ፈህምት ሽክርን፣ በቃ ገብቶኛል አመሰግናለሁ ማለት ነው። ከላስ በቃ ፈህምት፣ ገብቶኛል ገባኝ፣ ሽክርን አመሰግናለሁ። አና ከማን ፈከርት ኪደ፣ አና ከማን ፈከርት ኪደ እኔም እንደዛ ብዬ ነው ያሰብኩት ማለት ነው። አና እኔ፣ ከማን እንዲሁም፣ በተጨማሪ አና ከማን፣ እኔም ፈከርት፣ አሰብኩ ወይም መሰለኝ፣ ጌዳ፣ እንደዚህ። ትምህርታችን በዚህ ያበቃል። በሚቀጥለው እስከምንገናኝ ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ።